ሰላም ሰላም፣ እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ በዛሬው ቀን። ዛሬ የመጣሁት ያው በኖርማል ፕሮግራም ለማቅረብ ሳይሆን ሕክምና ልሰጥ ነው። ስለዚህ ዛሬ አንድ ስራ ቀይሬ ያለሁ ለዛሬ ፕሮግራም ብቻ፣ ዶክተር ጻድቃን ልትሉኝ ትችላላችሁ። ያው አንዳንድ ጊዜ ሐኪም ሆኜ ስለምመጣ ዶክተር ጻድቃን እባላለሁ በዛሬው እለት ምክንያቱም ለአንዳንድ ሰዎች ህክምና መስጠት ስለምፈልግ ነው በራሴ እንዲሁም ደግሞ ሌላም ሐኪም አለ። ምናልባት ፓስተር ቸሪንም እጋብዘው እና እሱም ደግሞ አንድ ህክምና ይሰጥልኛል ማለት ነው። መጀመሪያ ከራሴ ልጀምር። ሰሞኑን በእነዚህ ሁለቱ ልጆች የሆነ ቪዲዮ እየተንሸራሸረ ነው፣ አስተያየቶች እየተንሸራሸሩ ነው፣ የተለያዩ አስተያየቶች እየተንሸራሸሩ ነው። እነዚህ አስተያየቶች ግን ፖዘቲቭ የሚመስሉ ግን ኔጌቲቭ፣ ጥሩ የሚመስሉ ወይም መጥፎ ኮሜንቶችን ወይም መጥፎ ሀሳቦች እየተንሸራሸሩ ነው እና እንዲህ አይነት ነገር እንዳይለመድ ወይም ደግሞ እንዳይበዛ ምናልባት እኔ የበኩሌን ማድረግ አለብኝ። ምክንያቱም ቀጣይ የሚመጣው ሰው እንዲሸማቀቅ አልፈልግም። ወደ ሚዲያ ማንም ሰው ወደ ሚዲያ መጥቶ የፈለገውን ነገር ማውራት ይችላል። እንደፈለገ መሆን ይችላል። ተሸማቃ ቤት የምትቀመጥ ትኖራለች ወይ ተሸማቆ ቤቱ የሚቀመጥ ይኖራል? ስለዚህ ለነሱ ሰዎች መንገድ መክፈት አለብን እንጂ ጭራሽ መዘጋጋት የለብንም። ምን ሆነ መሰላችሁ፣ ይሄ ልጅ ፒተር ወይም ጴጥሮስ በቅርብ ቀን ያው ሶሻል ሚዲያ ላይ በደንብ በተለይ ከሁለት ሳምንት ወዲህ ዩቲዩብ ላይ ከዛ በፊት ደግሞ ቲክቶክ ላይ የቆየ ልጅ ነው። ፒተር እንግዲህ ሕፃኑ ነው፣ ሶስተኛ ክፍል ተማሪ። ያለ አይኑ ስር የሆንሽ ነገር እብጠት ነገር ትወጣለች እና መምህሩ ታስተውልና ይሄን ነገር ወደ ወላጅ እንዲያመጣ አድርጋው ወላጆቹ ይሄን ነገር በደንብ እንዳላስተዋሉትና ይሄ ነገር ሕክምና እንደሚፈልግ ትነግራቸዋለች። ከዛ በኋላ የልጁ ጤና ትንሽ እየታወቀ ይመጣል። ምክንያቱም ያቺ መምህርት ቀድማ አስተውላው ስለነበረ ወደ ሕክምና ይሄዳል። ይሄ ነገር የሚፈጠረው እንግዲህ ድሬዳዋ ነው። ከዛ ወደ አዲስ አበባ እየተመላለሰ መታከም ይጀምራል። ከአዲስ አበባም ደግሞ ጀርመን እስከ መሄድ ድረስ በአክስቱ በኩል የተለያዩ ሐኪሞችን ኮንታክት አድርጎ ጀርመን ሄዶ እስከ መታከም ድረስ ይደርሳል ማለት ነው። እና አሁን እግዚአብሔር ይመስገን በሙሉ ጤነኝነት ወይም በሙሉ ጤና ላይ ይገኛል። አሁን እንግዲህ ታክሞ መዳኑ አይደለም ትልቁ ኬዙ ያው በአጋጣሚ በታክሲ ውስጥ ከተዋወቃት ልጅ ጋር ያው ስልክ ይቀያየሩና ጓደኛ ይሆናሉ። ይሄ ጓደኝነት እንግዲህ ፍሬ አፍርቶ እስካሁኑ ሁለት አመት አካባቢ አልፎታል ማለት ነው ሶ ምን ልላችሁ ነው የፈለግኩት። አሁን ደግሞ ወደ ሶሻል ሚዲያ ላይ መውጣት ጀመረ። ቲክቶክ ላይ በደንብ መታየት ጀመረ። ዩቲብ ላይ በደንብ መታየት ጀመረ። ዳሎል ኢንተርቴንመንት ላይ ከዘጠና ሺህ በላይ ነው ከሁለት ሳምንት በፊት የታየው። አሁንም ትላንትናም በድጋሚ ወጥቷል ማለት ነው። ከዛ ምንድን ነው እኔ ጋር ደግሞ ትንሽ ጥያቄ የሆነብኝ ኮሜንቶቹ ነው። በተለይ ቲክቶክ ላይ እያገባው እያየው ነበር እና በልጅቷ ላይ የሚሰጡ አድናቆት የሚመስሉ በጣም የሆነ የተንሻፈፈ አስተሳሰብ ያላቸው ዛሬ ሕክምና ይፈልጋሉ ብዬ አስቤ ነው። ይቅርታ ያው በተለያየ ጊዜ እንግዲህ ሐኪም እየሆንኩ መጣለው ሕክምና ግዴታ እሰጣለሁ ማለት ነው። ስለዚህ ዛሬ የማክማቸው እነዚህ ጥሩ መሳይ ኮሜንቶችን የምናስተካክልበት ይሆናል። እነሱም ትንሽ ሊናገሩት ሞክረው ነበር፣ ሙሉ በሙሉ እንደሁም በደንብ አብራርተው አልተናገሩም። እኔ ደግሞ በጣም ስለማከብራችሁና በጣም ስለመወዳችሁ እነዚህ አይነት ኮሜንቶችን የምሰጡ ሰዎች እባካችሁ በደንብ አስተውሉ። አንድ ጊዜ በኋላ ላይ የፓስተር ቸሪንም አንድ ቪዲዮ አሰማችኋለሁ፣ የ49 ሰከንድ ቪዲዮ አሰማችኋለሁ። ምንድን ነው መሰላችሁ? ለምሳሌ ልጅቷ ወዳው ይሆነኛል ብላ እስከ መጨረሻው በቃ ይሄ ልጅ የኔ ጓደኛ መሆን አለበት፣ አስተሳሰቡ ደስ ይላል፣ ሁሉ ነገሩ ባህሪውም ደስ ይላል ብላ ይይዛዋለች። በጓደኝነት በቃ ፍቅረኛሞች ሆነዋል። ሶ በእነሱ መሀል እንኳን እኛ አይደለም ቤተሰብ እንኳን መግባት አይችልም። ይሄ ጊዜው ተቀይሯል፣ ቤተሰብ ባል የሚመርጥልሽ ወይም ቤተሰብ ሚስት የሚመርጥልህ ጊዜ አይደለም ያለ ነው። በቃ ጊዜው ተቀይሯል፣ ሰልጥነናል ብለን እናስባለን። ስለዚህ ምን አይነት ነገር አለ በፊት በነበረው ጊዜ በእርግጥ ቤተሰብ ነው፣ ይሄ ባል ይሆንሻል፣ ይሄ አይሆንሽም። ከዛ የሆነ ጊዜ ደግሞ ቤተሰብ ትንሽ ለቀቅ እያደረገ መጣና ጓደኛ ቤት፣ ጎረቤት፣ አብሮ አደግ ምናምን ደግሞ ባልና ሚስት መምረጥ ጀመረ። በነገራችን ላይ አንዳንድ ነገሮችን ሳናውቅ ነው ምን መርጥላቸው ያው ዝም ብለን አስተያየት መስጠት እንወድ አስተያየት መስጠት ክፋት የለውም፣ ግን ቢያንስ ብናስተውል። በምናደረገው በምንሰራው በምናደርገው ኮሜንት ላይ ወይም በምንሰጠው ኮሜንት በምንሰጠው አስተያየት ላይ በተቻላችሁ መጠን አስተውሎት ቢጨመርበት። ምክንያቱም ጭንቅላት አለን። ይሄ ጭንቅላታችን ብዙ ጥቅም አለው። ያው አንዳንዴ እንዲህ ለማስተዋል ብንጠቀምበት። ምን አይነት ነገር አለው? አንቺ ጎበዝ፣ ጀግና፣ በጣም ብልህ ነሽ ምናምን አሁን እሷን እየሰበራት መጣ። ይሄ ነገር ከአስተያየቷ ተነስቼ ነው የምናገረው። ምን አይነት ነገር አለው? ለምንድን ነው እንደዚህ የሚባለው? በቃ ቀለል አድናቆትም ሲበዛ እኮ አንዳንድ ጊዜ የሆነ ምክሩ እንዴት አይነት ነገር ነው የሚመስለው? እንዴት ጓደኛ አደረግሽው እንዴት አብርሽ የሚመስል ኮሜንት ነው የሚመስለው ጀግናንሽ፣ በርቺ፣ ጎበዝ፣ አንቺ ጠንካራንሽ ምናምን ምን ስለሆነ እነሱ አሁን እኮ ሙሉ ጤነኛ እኮ ነው እንደውም እኮ ያለችው ምንድን ነው ሁል ቀን መድኃኒት የሚጠቀም የሚመስላቸው ነበር ሰዎች። ሶ ከእሱ ይልቅ እንደምን የነኝ ራስ ምጣት የሚያመኝ አለች እንግዲህ እሷ። ስለዚህ ፖዘቲቭ የሚመስሉ አስተያየቶች ወይም ጥሩ የሚመስሉ አስተያየቶች እነዚህ ናቸው። ግን ጥሩ አይደሉም። አንዳንድ ጊዜ ይሰብራሉ ያንን ሰው ይሰብሩታል። በተቻላችሁ መጠን የምናረገው ነገር የምንሰጠው አስተያየት ሌላውን የማይጎዳ መሆኑም በቃ አድናቆት በአጭሩ ምቅ በቃ አንዳንድ ጊዜ እኮ ላይክ ማድረግ ራሱ አንድ ኮሜንት ነው። በቃ ጥሩ ነው ማለት እኮ ነው አይደል? እሷ እስኪሰማ ድረስ ልጅቷ የሆነ ስህተት የሰራች አይነት ነገር ወይም ደግሞ አዲስ ነገር በሷ የተጀመረ የምታስመስሉ ኮሜንታተሮች አላችሁ። በተለይ ቲክቶክ ላይ በጣም እያየሁት ነበር። ለብር ብላ ነው የቀረበች። ስንት ብር አለኝ ብሎስ ተናግሮ ነው? ለገንዘብ ብላ ነው። ገና ለገና ከውጭ መጣ ሰው ሁሉ ገንዘብ ያለው መስላችሁ ነው እንዴ? እሱ ለህክምና ነው ሄደው። ብዙዎቻችሁ ያው ጥሩ ኮሜንት አለው፣ ግን በጣም የተጋነኑ ኮሜንቶች ላይ ነው ይህንን እያልኩ ያለሁት። ምክንያቱም እነዚህ ልጆች በቃ ተዋደዋል። በቃ እነሱ የራሳቸውን ላይፍ እየኖሩ ነው። የተጋነኑ ሆኔ ማለት ስላልፈለግኩ ነው ኮሜንቶችን። ቲክቶክ ላይ ገብታችሁ የራሳቸው የቲክቶክ አካውንት ላይ አሉ ኮሜንቶቹ። እንዲሁም እሷ ምን ብላለች። አንዳንዱን ኮሜንት ሁሉ ከመብዛቱ የተነሳ ሌላ ነገር፣ ሌላ መስመር የያዘ ሲመስላት ታጠፋዋለች ኮሜንቶቹ እውነት ነው። ማለት ለምን እንደዚህ አይነት ነገር እንደሚፈጥር ታውቃላችሁ? እኛ ማህበረሰባችን እንደውም አሁን ተሻሽለናል ብዬ አምናለሁ ከድሮ ማለት ድሮ ከነበርንበት ድሮ ከነበርንበት አስተሳሰብ በተለይ ከሕክምና ከህመም ጋር በተያያዘ የሆነ ሰው የሆነ ነገር የሆነ ህመም ከያዘው የሆነ በቃ የእሱ መገለጫ እስኪሆን ድረስ ሁለተኛ ነገር ደግሞ ሁላችንም ነገ ምን እንደምንሆን አናውቅም። ይሄ ልጅ በእንዲህ አይነት የሁኔታ አይደለም የተወለደው በእንዲህ አይነት ሁኔታ አይደለም የተወለደው፣ ከጊዜ በኋላ የመጣበት ነገር ነው። ከሶስተኛ ክፍል ተማሪ ትምህርት ከሶስተኛ ክፍል ሶስተኛ ክፍል ተማሪ ያለ የመጣበት ነገር ነው። ይህንን ነገር ልላችሁ የፈለግኩት ኮሜንት ስንሰጥ በተቻላችሁ መጠን ያን ሰው የማይጎዳ ቢሆን ጥሩ ነው። ፖዘቲቭ ያላችሁት ሊሆን ይችላል። ሲበዛ ግን ምን ይመስላል? እሷ ልዩ ነገር ያደረገች ይሄ ልዩ ነገር በቃ ሰው አድርጎት የማያቅ ሰው ተዳፍሮ ወይም ደግሞ ደፍሮ የማይደረግ ነገር በጣም ከባድ ነገር ያደረገች ይመስላል። እሷ ስላለችው ነው ይህንን ነገር እያነሰው ያለሁት፣ እነሱ ስላሉት ነው ከኔ ብቻ ይመጣ አይደለም። የሆነ ጊዜ አንዲት ልጅ ነጭ ና ምናልባት ማለት አልፈልግም፣ ብቻ ነጩ ትንሽ የሆነ ችግር አለበት እና ፈረንጃ አገባች ተብሎ ቅውጥ አድርገውት ነበር። ለብሩ ብላ ለገንዘብ ብላ ውጭ አገር ለመሄድ ምን አገባችሁ? ልጅቷ አምናበት እስካደረገች ድረስ፣ ወዳው እስካደረገች ድረስ የሆነ ጊዜ ወጣት ልጅም እንደዚሁ በእድሜ ትንሽ ከሱ ከፍ የምትል ነጭ አገባ ተብለው ውስ ይባል ነበር። ምን አገባን? ምን ይመለከተናል? እሷ ስደቡኝ ካለች ተሳደቧት፣ ችግር የለውም። የመሳደብ ሱስ ካለባችሁ ግን እንኳን ደሳለሽ ብትሏት ይሻላል። እንኳን ደሳለሽ ብትሏት ከእናንተ ምንም አይጎልም፣ እሷን ግን ሞራል ይሆናታል። ጭራሽ እናንተ የበለጠ ሳባሪ ከሆናችሁ የበለጠ ዝቅ የሚያደርግ ኮሜንት የምሰጡ ከሆነ ግን ሌላውም ሌላውም ወደዚህ ወደ ሚዲያ በቃ እንዲሸማቀቅ እያደረግን ነው ማለት ነው። ሌሎቹም እንዲሸማቀቁ እያደረግን ነው። ስለዚህ በተቻላችሁ መጠን ያው የዛሬው ሕክምና ይሄን ይመስላል። እስኪ አንድ ቪዲዮ ላሰማችሁ። ፓስተር ቸሬ እንደዚህ ብሎ ነበር፣ ጓደኛ ስትይዙ በተቻላችሁ መጠን ለአይን ይሞላል የሚባል ነገር አላል። እውነት እኮ ነው። ለምሳሌ ገና ስታዩት በጣም ቆንጆ ረዥም ሴት፣ ከዛ በኋላ ደግሞ ቀይ ወይም ደግሞ ስልክክ ያለች አካሂዷ የሚያምር አነጋገሯ የሚያምር የተማረች። እንዲህ አይነት አባባሎች ምን ይባላሉ መሰላችሁ? ለአይን የሚሞላ ወንዱም እንደዛው እና ለአይን ይሞላል ወይ ይባላል። ማኑ ለአይን የሚጎድለው ስሙት፣ እስኪ ፓስተር ቻሬን ለህልሜ ይሆናሉ። ለአይናችሁ ይቅርባችሁ። ለህልምም ይሆን ሰው ከሆነ አጭርም ቢሆን አግቡት አሉኮ። ምርጥ ምርጥ አጫጭር ሴቶች እኮ አሉ። የምሬን ነው። ማለት ቅምም ያሉ ቦታ አይፈጁ። እንዲ ይሆን እኮ ማት ቁም ነገረኞች። አንተ ለአይኔ አይሆንም፣ ጠንበላል ምናምን ትልና አይነ ስብ ይጠፋል። የምሪን ነው ብላ። አንዳንድ ሰው እንደ ለአይኔ ብሎ ገብቶ ነው። እኔ አንድ ወንድም አለው፣ እየቀጠቀጠችሁ ደም በደም ሆኖ ይመጣል። ለምን ካልከኝ፣ ለአይኔ ደሞ እውነትም ለአይኑ ትልቅ ትልቅናት በጣም ረጅም ግን ለኑሮ አትሆንም። ለአይን ሳይሆን ለህልም ይሆናል ወይ? ለዓለም ሳይሆን ለፈጣሪ ይሆናል ወይ? ኦኬ፣ እንዳልኩት ነው እንግዲህ። ቅድም የተወሰነ ለማለት ሞክር ያለ ፓስተር ሰሪንም ሰምታችሁታል ለአይን ይሆናችኋል ወይ ተብሎ ወይም ለአይን ይሆናል ወይ ተብሎ በፍጹም ሰው አይመረጥም። እዚህ ጋር ትዳር ማለት በቃ አዲስ ህይወት ነው አዲስ ቤተሰብ ነው። ስለዚህ በተቻላችሁ መጠን እኛ አጠነከርን ብለን ያን ሰው እንዳንሰብረው፣ ገነባን ብለን እንዳናፈርሰው ያንን ትዳር በተቻላችሁ መጠን እናንተም ጥንቃቄ አድርጉ እኛም በተቻለን መጠን ኮሜንት ስናደርግ የዛን ሰው ትዳር ያፈርሳል የነዛን ሁለቱ ግንኙነት የበለጠ ያጠነክራል ወይስ ያፈርሰዋል? ከዚህ አንጻር ብታደርጉ ጥሩ ነው ብዬ አምናለሁ። እኔ ያመንኩበትን ነው እያወራ ያለት። በጣም አመሰግናቸዋል። ይሄ የግል አስተሳሰቤ ነው። የግል አመለካከቴን ነው ያቀረብኩት። በዚህ አጋጣሚ ልጅቷም በጣም ጎበዝ ነች። በጣም ጠንካራ ነች። ምክንያቱም ምንም አልተሰበረች ጭራሽ፣ እንደውም ጠነከረች። ስለዚህ በተቻላችሁ መጠን ኮሜንት ስታደርጉ ያጠነክረዋል ወይ ብትሉ አሪፍ ነው። ማንኛውም ቪዲዮ ላይ ማንኛውም ቪዲዮ ላይ በጣም አመሰግናችኋለሁ። ያው ኤአይ እንግዲህ በቅርብ ቪዲዮች እየሰራ ነው እና አስሬ የሆነ ነገር ቃል ከጨረሰ በኋላ ጻጻ ይላል። ያው እኔን ስለሚወደኝ ነው ብዬ ነው ያው ምን መሰለ ጻ ትላንትና ቪዲዮ ልሰራ ብዬ ጻ መብራት ጠፋብኝና ጻ ስለዚህ ወደ ዛሬ ያዙሪያው ለ ጻ ስለዚህ እናንተም የዛሬውን ቪዲዮዬን ጻ ኮሜንት በማድረግ አስተያየታችሁን ስጡ። ጻ ከዛ በኋላ ደግሞ ከወደዳችሁ ደግሞ ላይክ አድርጉ። ጻ እንዲሁም ደግሞ ይህንን ቪዲዮ እንግዲህ ሼር አድርጋችሁ ሌሎቹ እንዲያዩት ብታደርጉ ይጠቀሙበታል ብለን እናምናለን። ጻ ሰላሙን ጻ